አንድ ሀገር ብቻውን ቁሞ ወይም ደግሞ ብቻውን ታግሎ የሚያሸንፈው ጠላት ላይኖር ይችላል። ድህነት ሊሆን ይችላል፣ አሁን ካለው የዓለም ሁኔታ አንጻር ስታየው የአየር ንብረት ለውጥ ሊሆን ይችላል፣ ሽብርተኝነት ሊሆን ይችላል፣ የባህር ላይ ደህንነት ስጋቶች ሊሆኑ ይችላሉ። ለምሳሌ የባህር ላይ ውንብድና አንድ ሀገር ብቻውን ተቋቁሞ የሚወጣው ነገር አይደለም። ከዛ የሚመነጭ ነው ብለን መደምደም እንችላለን። የኢትዮጵያን በጋራ የመልማት ሀሳብ የተባበሩት መንግስታት ሲመሰረትም ይሄ ኮሌክቲቭ ሴኩሪቲ ወይም ደግሞ የጋራ ደህንነት የሚባለው ጥንሰ ሀሳብ እንዲገባ የተደረገው በኢትዮጵያ ጫና በኢትዮጵያ ተጋድሎ ነው። ከዛ በፊት የነበረው የሊግ ኦፍ ኔሽንስ መክሰር፣ በኢትዮጵያ መወረር የሊግ ኦፍ ኔሽንስ ወይም የመንግስታቱ ማህበር ለውድቀት የዳረገው በጋራ ለመቆም በመሆኑ ይህንን አጠንክሮ ከመሄድ አንጻር ኢትዮጵያ ከፍ ባለ ደረጃ ይሄ ጽንሰ ሀሳብ እንዲገባ አድርጋለች። አሁን የዚህ ጽንሰ ሀሳብ መሸርሸር ነው ለዓለም ከፍተኛ የሆነ ስጋት እየሆነ የመጣው በአህጉራዊ ደረጃም ካሰብ ነው። የአፍሪካ አንድነት ድርጅት እንዲመሰረት የኢትዮጵያን ያክል የአንበሳውን ድርሻ የወሰደ አልነበረም። በወቅቱ ግርማዊ ቀዳማዊ ኃይለ ሥላሴ ሁሉም የአፍሪካ መሪዎች ይህንን ቻርተር ይህንን ስምምነት መመስረቻ ሰነድ ሳይፈርም ማንም ከዚህ አዳራሽ አይወጣም ብለው እድሜያቸውንም ጥበባቸውንም ተጠቅመው ባለሙያዎቻቸውን ተጠቅመው የአፍሪካ አንድነት ድርጅት እንዲመሰረት አድርገዋል። ወደ ቀጠናዊ ደግሞ አጥበን ስንመጣ ኢጋድ የሚባለው ድርጅት መጀመሪያ ኢንተር ገቨርንመንታል ኦቶሪቲ ኦን ሮቴን ዴቨሎፕመንት ተብሎ ሲመሰረት ሁለት ዲ ነበረው። ዋና ስጋት የነበረው በቀጠናው የበረሃማነት መስፋፋት የልማት ችግር ስለነበረ ይህም ለግጭቶች የራሱን አስተዋጽኦ ስለነበረው ይህን በጋራ እንከላከል ከሚል አስተሳሰብ በመምጣት ነው። እንግዲህ በ1986 እንዲመሰረት ያደረገችው በኋላም በ1996 ከፍ እንዲል እንደ አውሮፓውያን አቆጣጠር ወደ ኢንተርጎቨርንመንታል ኦቶሪቲ ኦን ዴቨሎፕመንት ወይም ደግሞ የምስራቅ አፍሪካ በይነ መንግስታት ባለስልጣን ተብሎ ሲመሰረት ዋና ዓላማውም ቀጠናዊ ልማትን ማረጋገጥ ከምንም በላይ ደግሞ ለልማት መሰረት የሆነው ሰላም በመሆኑ ደህንነት በመሆኑ ሰላምና ደህንነትን በጋራ እናረጋግጥ በሚል ነው።